ነው የምናከብርን እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይህን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር ባንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮን ጠዋት ነው ያየሁትና አንደኛውን ቪዲዮ አመፅ እያስነሳ የነበረው ልጅ ማለት ነው። ምንድን ነው ምናምን ኮንዶሚኒየም መቶ ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነው። እና እንደ ፍቅር ሲዝም እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሀሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ካውንስሉ አምርሯል። ለሳያል ቡካሪ 48 ላይ አለ። ጀሚያ ተርሚዲ 28 ላይም ታገኘዋለ። አይ ቲንክ ኮንስታንቲኖስ መክፈት ትችላለ። እሺ ጀሚን ልክፈተው ወይስ ቡሃሪን? ቡሃሪን ክፈትለት። እንዳነሳ ልደት በጣም ነው የምናመሰግነው ልደት በነገራችን ላይ በጣም ሀምብል ሰው ነው። ቀን በቀን እየተከታተለ የተወሰነ እንትን ይላል ለማድረግ እየሞክረልን ነው መረጃዎችን እያሳወቀ እንዲያል ነው ልደት። ግን ከዚህ በላይ እንፈልገዋለን ትንሽ የሰነፈብን ይመስለናል። ኦሮምኛ ላይ እየሰራ ነበረ፣ ኦሮምኛው ላይ በደንብ እንፈልገዋለን ልደትን፣ በዛም እንዲደርብልን። በተረፈ ልደት በጣም ነው የምንወድ በጣም ነው የምናመሰግነው በተለይም ፐርሰናሊ ኔ እና ላመሰግን እፈልጋለኝ አማን ቀጥል። መልካም ሁላችሁንም ሰላም ብያችኋለው። ጸጋና ሰላም ይብዛላችሁ። እዚህ መሀል ያላችሁ ወንጌላውያን አማኞችም እንዲሁም ኦርቶዶክሳውያን ወንድሞቻችን እህቶቻችን፣ ሁላችሁም የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው መልዕክት ይዤ ነው የመጣሁት ከወንጌላውያን ሳይድ ማለት ነው። እፎይ በጣም ነው የምንወድህ በጣም ነው የምናከብርህ። እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር ባንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮውን ጠዋት ነው ያየሁት እና አንደኛውን ቪዲዮ ዓመፅ እያስነሳ የነበረው ልጅ ማለት ነው። ምንድን ነው ምናምን ኮንዶሚኒየም መቶ ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነው። እና አንዱን ቪዲዮ እሱን ለማየት በገባው ሶስት አራት ቪዲዮ ሰርቷል። እና የዛኔ ገብቼ እኔም ቪዲዮ ሰራው ማለት ነው። እና ሄዳችሁ ኮሜንት ማየት ስላላችሁ የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ እያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ ኢማጅን፣ ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁ። እና አንድ ሁለት ነገሮችን ላንሳ። ወንድሞቼም ስለአንተ ተጨንቆ ባለበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለ ስላወቅን፣ በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል፣ እሱን እናምናለን። በእንዲህ አይነት ጊዜ እንደዚህ አይነት ጊዜ እንደዚህ አይነት ነገር በተለይም ከእስልምና ላይፍ ትሬትኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን ደም ካላየን ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብሎ ነው የሚስሉት፣ ሲስሉ ሲሞርዱ አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ፣ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለ ነው ያለው እስልምናና፣ እንደሚታወቀው እንግዲህ ኢትዮጵያ የሸሪያ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ፣ እዛ ማድረግ ትችላላችሁ። ቢያንስ ቆመን እንደዛ ሊሆን አይችልም። አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማተብ ሲያስፈቱ እና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናል። እና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም አይገባም። እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ። አንበሳ መቶብኛል ላለ ከወንድሞች የሆነ ጥላቻ ደርሶብኛል አለ። ብዙ ጊዜ አደጋ ደረሰ፣ እግዚአብሔር ግን ያድነኛል፣ ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም፣ በፍራቻ ሊቆም የሚችል ነገር የለም። በዚሁም ለአጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሴስ ታስታውሳላችሁ። ግብፅ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያንም ነበሩበት ምታስታውሱት ነው እና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ፣ አሁን በዚችኛ እንደነዚህ አይነት የእፎይን አይነት ኬስ ወንድማችን መሐመድ አበባውን ታቁታላችሁ። እዚ ጋ እፎ ያለ ሌሎች እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው። ለምን ቅድም ብያችኋለሁ። አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉ ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል። ነው ኢሳ በሉ ማንበሉ ኢብራሂም እንዳስሉ አብርሃም በሉ እየተባለ ያለ ወደዛ እያደ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል። መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው። ለአገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው ነው የሚለው፣ ሮሜ 13 ላይ እንደሚናገረው ማለት ነው። መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጅ ሰይፍ ይዟልና ፍራ ነው የሚለው መንግስትን። እንደዛ ከሆነ ህዝቦች በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ እዛ ጋር ቀደም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎ ያምልጧል ብሎ ቪዲዮ ሰራ መጅሊሱ ፌዴራል ፖሊስ ነው እንዴ መጅሊሱ የከተማ ፖሊስ ነው አያችሁ ሜንታሊቲያቸው ራሱ ራሳቸው ሄዶ መያዝ እንደሚችሉ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል ኦኬ ተደርሷል በዚህ መልክ ሊሆን አይገባም ስለዚህ ክርስቲያን የሆናችሁ የህግ አካላት ይህ ምሽት ስራ እየሰራችሁ የምታደሩበት ነው መሆን የሚገባው። ኦኬ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኪዩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነጻነት ነው መንቀሳቀስ ያለበት። ራሱን ሎክ አፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት። በስርዓቱ እንገድላለን የሚሉ የሚዝቱ በነፃነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ፣ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ። ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬትኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደረግና ቤት ውስጥ እንዳለ ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አለ የሚባለው ለጎረቤት አሳልፉ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን። ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ። ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳይሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም፣ ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለው እና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወደዋለን። ክርስቲያን ወንድሞች ናቸው እስልምና ላይ የሚሰሩ ግባልን ይህን ነገር ተናገርልን ብለው የላኩት ስለዚህ እንከባበር። እንወዳችኋለን። እግዚአብሔር ጸጋውን ያብዛልህ። አይኖ በእርግጠኝነት ውስጥ ለተሻለ ሞራል እየተነሳ እንዳለን እናምናለን። እኛም እንደ ክርስትናው ላይ ብቻ እያልን የነበርን ሰዎች በደንብ እስልምናው ላይ እንድንሄድ ሞራል ሆነናል እና በዚህ ነገር ላይ በደንብ እንሄድበታለን። ከእናንተ ጋርም ተጠግተን ከእናንተ ሙቀትን እየቀሰምን በደንብ ነው የምንሰራው። የተዘናጋችሁ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ መምህራኑም ልትሆኑ ትችላላችሁ፣ በአደረጃጀት ውስጥ ያላችሁ ልትሆኑ ትችላላችሁ። እስልምናው ላይ ፎከስ አድርጉ። ወንጌላውያን ውስጥም ያላችሁ በሙሉ እስልምና ላይ መስራትን ጀምሩ። ጥቂት ሰዎች ላይ ነው በርድን አሸክመን ያለ ነው እንደነ እፎ እያሉ ጥቂት ሰዎች ላይ ነው ቀንበሩን አሸክመን ቁጭ ያለ ነው እና ዳፋውን ብቻቸውን ነው እየተሸከሙ ያሉት። ስለዚህ የወንድሞቻችንን ቀንበር ወደ መሸከምም እንምጣ እላለሁ። እፎ ይወድሃለሁ። አንተም ታውቃለህ ሌሎቻችሁም እንደዚሁ ጸጋና ሰላም ይብዛላችሁ በጣም እናመሰግናለን አማኒ በእርግጥ ሁሉንም ብለዋል ልላቸው የፈለግኳቸውን አስቀድሜም ልላቸው የፈለግኳቸውን በደንብ ገልጸውሃል እግዚአብሔር ይስጥልን ያ ከፕሮቴስታንቶች የተለያየ እንትን ደርሶኛል በውስጥም ያወሩኛሉ አንድ በሚያደርገን ላይ አትሊስት ከሰላም ጋር በተያያዘ ልንከራከር ልንተቻች እንችላለን። በአስተምሮ ላይ ሰላማችንን የሚነፍግ ከሆነ ደግሞ ለምን የአማኝም አይሆንም። መኖር አትችልም ሚልህ ሲመጣ እንደፈለግኩን አንተን ልናገር፣ አንተን እቆራርጣለሁ፣ እገላለሁ ሚል ሲመጣ ሰላም ስለሚቀድም ሰላም ሲኖር ስለሆነ ሁሉ ነገር የሚካሄደው። ስለዚህ አብረን የምንሰራባቸው አብረን የምንቆምባቸው አብረን የምንዋጋቸው ይኖራሉ ማለት ነው። መምህር መኒ ብሎ ወደ እርስዎ ለፍ እንኳን ደህና መጡ። ለዚህ ቤት እንግዳ ነኝ። እንዴት አመሻችሁም? ሁላችሁም ከታችም ከላይም ያላችሁ በጣም ደስ ብሎኛል። እንኳን ድምጻችሁን ሰማ ነው። ቀላዲዮስ እፎይ፣ እግዚአብሔር እንኳን ሁለተኛ እድል ሰጠን። ሁላችንም ብዙ ነገር ነበር ያሰብነው፣ ሁላችንም አልሆነ። በተለይ እኔ ጥሩ ነገር አላሰብኩም ነበር። ሰላም ሳንላችሁ ሰማዕታት ሆናችሁ እንዳትሆኑ ብለን ብዬ አስቤ ነበር። ድጋሚ ድምፃችሁ በመስማቴ እግዚአብሔርን አመሰግነዋለሁኝ። ምንም ማለት አልችልም። ይቅርታ ኦፊሻሊ፣ ይቅርታ ነው ማለት የምችለው። አላገዝናችሁ፣ አላገዝኩኝ፣ ፐርሰናሊ ፎይ በላዲዮስ፣ አላገዝንም፣ አላገዝኳችሁ። ይሄ ምንም ሁለትነት የለውም። ይቅርታ ነው መባል ያለበት። እግዚአብሔር አወቀ። በጣም ይቅርታ በጣም ይቅርታ። ይቻል ነበረ፣ ማገዝ ይቻል ነበር፣ ሆነ ነገር ማድረግ ይቻል ነበር። መጓየት እንችል ነበር። አዎ መጽሐፉን አናውቀውም። አዎ እንደናንተ በዛ ውስጥ ያለው ዕውቀት ቶታሊ አይገባንም፣ ሩቅ ነን። ግን የሆነ ነገር ማድረግ ይቻል ነበረ እና ምንም ማለት አልችልም እግዚአብሔር ባጎል ወይህ ምን ማለት ነው? የተነሱት ሐሳቦች ስፔሻሊ መጀመሪያ ጀምረው ሲያነሷቸው የነበሩ ፎስት ያነሷቸው የነበሩ ጉዳዮች በትክክል መስራት አለባቸው። መዋቅር ሊዘረጋ ይገባል። የሚመለከተው አካል ማለት ያለበትን ማለት አለበት። ከሕግ አንጻር ከታየም ሀገሪቱ የጋራ ነች፣ ለሕግም ሕግ አለው። ባዕድ አይደለንም። መጠየቅ ካለብን መጠየቅ ካለብንም ሀገሪቱም ሕግም የጋራ ነው። ስለዚህ ቅድም ያነሳቸው መሰረታዊ የሆኑ ጉዳዮች በትክክል ሊተገበሩ የሚገባቸውና ከዛሬ ጀምሮ ልናስባቸው የሚገቡ ጉዳዮች እንደሆኑ እኔም እረዳለሁኝ። አንድ ነገር አምናለሁኝ። ሰዎች ወጣቶች፣ ብቻም ክርስቲያኑ ጥቅስ ላይ ጥቅስልህ ይችላል፣ ባይገድልም ግን ሰማያት የሚሆን ወጣት ግን እንዳለ አትጠራጠር። አዎ እንኳን እርምጃ አልወሰዳችሁ፣ ሃይማኖታችሁ ስለማይፈቅድላችሁ ነገም እንዳታደርጉት። ጥቅስ ላይ ጥቅስ ይችላል ወጣቱ፣ እመነኝ። ግን ሰማዕት የሚሆን ወጣት ግን ይኖራል፣ ያለ ምንም ጥርጥር ይኖራል። አይተነዋል። በህይወታችን እያየናቸው ጉዳዮች አሉ። ምንም ያላሰብከው ቅድም አማን ነው የሚባለው ወንድማችን ተንኪ ወጣ። ሊቢያ ላይ የነበሩ ወጣቶች እንኳን ሌላን እንትን ሊያውቅ ቀርቶ መጽሐፍ ቅዱስ ገጹ ቁጥሩ ስፉ እንትኑ እንኳን ያልነበራቸው ናቸው። ግን እግዚአብሔር ማወቅ መንገዱ ብዙ ስለሆነ ጥዋ አልነበሩ ለሰማዕትነት ኤንድ ዘ ሴምቲንግ ኢትዮጵያ ውስጥ። እየሆነ ያለው በአራት ማዕዘን ሚዲያ ጥሩ ስለማይሆን እንደ ሀገር በጋራ መኖር ተገቢ ስለሆነ ቤተ ክርስቲያኗ እንደ ሀገርም ስለምታስብ ኤንድ ትክክልም ስለሆነ ለሚያድጉ ሕፃናት ሰርቶ ለሚገባ ሰው ምንም ለምንለው በአጠቃላይ ሰላም መሠረታዊ ስለሚሆን ተብሎ ፖውዝ የተደረጉ ጉዳዮች ሊኖሩ እንደምችሉ ምንም ጥርጥር የለው። አንድ እውነት ግን አንድ ሀቅ ግን ይኖራል። ሃይማኖት በጣም ከባድ ነው። እስልምና ላይ ያላችሁ ወንድሞች እናቶች፣ እዚህ ካላችሁ በትክክል ምንድን ነው የፈለጋችሁት? በደንብ አጥሩት በደንብ ከአንድ መቶ ሀምሳ በላይ ኢትዮጵያ ውስጥ መጽሐፍት ተጽፈዋል። በነገራችን ላይ በዚህ አጋጣሚ ከአንድ መቶ ሀምሳ በላይ መጽሐፍት በእስልምና ጽርፈት በእመቤታችን በክርስቶስ ላይ ለቤተክርስቲያኑ ላይ በትክክል ምንድን ነው የተፈለገው? ምንድን ነው የፈለግነው? ጠፋ። ነብዩ ጠፋባቸው። ታሪኩን እንዲሁ ልንገርህ። ሀዲሱን አዲሱን አንተ ያዘውና ታነበዋለን። አንድ ቀን ለዚህ ጠፋባቸውና ሲፈልጉት ሲፈልጉት ሲፈልጉት በቃ የሆነ ሴጣን ወስዶ ገደል ውስጥ ከቶት ነው ብለው ሲፈልጉት ሲፈልጉት አደሩ። አተውት ጠዋት መጣ። ጠዋ ሲመጣ ነቢዩ ምንድነው? እሱ ሌሊቱ ሙሉ ስንፈልግ የሆነ አካል ገሎ ይሆናል ብለን ስንፈልግን ያደርነው አሉት። በአካቹ ከጅኒ የሆኑ ከአጋንንት የሆኑ አካላት መጡ እና ግብዣ ጋበዙኝ እነሱ ጋ ሂጄ ነው ብሎ ከሆነ ዋሻ ሲመጣ አገኙት። ከዛ እነኛ የመጡት አካላት አለ ቁራን አነበብኩላቸው፣ እንዴት ደስ የሚሉ ወንድሞቻችን መሰሏችሁ እና ምግብ ጠየቁኝና ምን ምግብ እንዳለባቸው ነገሯቸው። ምናምን ነገር አለ እና መጨረሻ አካባቢ ያለውናል ደሚሴኛ ስትንጃ ስ በዚህ ስትንጃ ታደርጓለ። በምን በኩበት በከፍቶች ፋንድያ እና በአጥንት ምክንያቱም ይሄ የወንድሞቻችሁ ምግብ ነው። ስትንጃ ምንድን ነው? ስትንጃ ማለት ካካ ብለህ የምትጠራዳበት እንደዛ ሀገራ ነው። ጠኋራ ማለት ሽንት ወይ እንዳልከው ከተደረገ በኋላ መታጠቢያ ወይንም ጠኋራ ወይስ ትንጃ ይባላል። እንዳጠርግበት ካካ ጌጠ ወይም ደግሞ መጥረጊያ ያው በእንደዛ ተጠረጉ፣ በእንደዚ አይነት ነገር እራሳችሁን አጣስዱ። ምክንያቱም ይህ የጂኒዎች የወንድሞቻችን ምግብ ነው ብሎ ነገራቸው። ዚ ላይ ሌላ ሌላ ሐዲስ አለ። ስለዚህ ያንኛው የቁርአን ላይ ሌላ ሐዲስ አለ፣ እንደዚህ ተመሳሳይ። ይሄን አየሁት በቃ። ሌላ ካለ ይኖራሉ፣ ቼክ ላድርገን። የቀደሞን እንትኑን ክፈትለትና ስደነገጠኝ ነው እስ ሰምተ ነው። እንመለስ። ደሀ ጀነት አይገባም አሉ ኡስታዝ። ብር፣ ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር። ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል። አያስፈልግም? አያስፈልግም? ያስፈልጋል። ብር፣ ብር ከሌለ ጀነት የለ እንግዲህ ድሃ የሆናችሁ ብር የሌላችሁ ኑ ወደ ተዋህዶ፣ እግዚአብሔር ይወዳችኋል፣ በስራችሁ ገነትን ትወርሳላችሁ። ስለዚህ ገንዘብ የለኝም ብላችሁ ጀነት እንዳያመልጣችሁ፣ ኑ ወደኛ ኑ በብርሃኑ ተመላለሱ ለማለት እፈልጋለሁ። ከዚህ በዘለለ ምንም ነገር መናገር ስለማልፈልግ እንደ ፍቅር ሲዝም እንደዚህ፣ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ካውንስሉ አምርሯል። እየተናፈቱ በሶፍት እየተናፈቱ ሶፍትን የሚያበሉ ለፈውስ እያሉ ላባቸውን እንዲህ እየጠረጉ በላብም አድናለሁ ብሎ ሸዋሸዋ የሚሰሩ እንዳለ፣ ዘይት፣ ጨው፣ ሽንኩርት የሚቸበችቡ እንዳለ ሊታገዱ ነው። ፀበል አይመውስም። ፀበል መድኃኒት ሊሆን አይችልም ይልህና እዛ ትሄድና ሶፍት እንደተናፈጠበትን እሱን ያበላሃል። የለም ከዚህ በኋላ ሶፍት የለ ጫውላ ሽንኩርት የለ። ጭራሽ በየ በየጉራንጉር ውስጥ የተከፈተ ቸርች ይዘጋል፣ ይታገዳል እየተባለ አሁን ያ ነገር እንዳይሆን እዩ ጩፋን የሚደግፉ መስለው እሪ እያሉ ነው። እኛም ይን እንያል ነው። በውሸትና ሐሰተኛ ነቢያቶች ህዝቡን እያጭበረበሩ ነው። ህዝቡ ይህ ምስኪን ህዝብ ለችግራችን መፍትሄ ይሰጠናል ብለው ልክ ችግራቸው ሲነገር እንደ ፌንጣ ይዘላሉ። ከዛ ይኸው የናይጄሪያ ድግምት፣ ከዛ በሶፍት ወይም ደግሞ በፎጣ ው ያመላልሳቸዋል። በሳምንት አንዴ ቸርች ሄዳሉ የፓስተሩን ወሬ ሰምተው ይመለሳሉ። የለም። ከዚህ በኋላ አዳር ፕሮግራም የለ፣ እንደዚህ ጌን ማስፋፋት የለ እ የዝሙት መንፈስ የለ። በቃ ታገደ።